ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሰኔ 15 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የተለያዩ አካባቢዎች ውጊያዎች ሲቀጥሉ፣ የተቃውሞ ሰልፍም ተካሂዷል። ዝርዝር የጦር ግንባር መረጃዎችን ይዘናል። የቀድሞው የደህንነት መስሪያ ቤት ኃላፊ አቶ ጌታቸው አሰፋ የሚገኙበት ስብሰባ ሊካሄድ ነው። ስብሰባው አነጋጋሪ ሆነዋል። ኤርትራ ከፍተኛ ቁጥር ያለውን ጦሯን በትግራይና በአፋር አቅራቢያ ባሉ አካባቢዎች እያሰፈረች ነው። ውጥረቱ ከፍ ብለዋል።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 በአማራ ክልል የተለያዩ አካባቢዎች ውጊያዎች ሲቀጥሉ የተቃውሞ ሰልፍም ተካሂዷል። አገዛዙ በግፋፍ ነው። የኢትዮጵያ ኦርቶዶክስ ተዋህዶ የአራቱ ጉባኤ መምህርና የሁለት ገዳማት አበመኔት የኔታ ይባቤ በላይን በአስቸኳይ እንዲፈታ በሰላማዊ ሰልፈኛ ተጠይቋል። በሰልፉ ላይ ብልጽግና ከቤተክርስቲያናችን ክርስቲያናችን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተ መምህራኖቻችንን ያስከብር፣ የአብነት ተማሪዎችንና መምህራንን በማሰር የሚገኝ ድል የለም ብለዋል። እንዲሁም ፍትህል አባታችን ሃይማኖትና ፖለቲካ የተለያዩ ናቸውና ሌሎችም ይገኙበታል ሲል ፋኖ ገልጸዋል። ሌላ በኩል በዛሬው ዕለትም በጎጃም ኮርክ ከተማ እና በአንበር ከተማ በመውጣት ከነሙሉ ትጥቃቸው ብሎም የብሬን ተተኳሽ በመያዝ የአፋ ቡሃ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌድን እና ደጃዝማች ተድላጓሉ ብርጌድን ተቀላቅለዋል። እኛ አካላትም እኛ መከላከያ ስንቆይ ሰክተን ከዛሬ ነገ እንረሸን ይሆን በማለት ቆይተናል። ጊዜ አመቻችተን ህይወታችንን ይዘን ወደ ህዝብ ልጅ ፋኖ በመቀላቀላችን እድለኞች ነን። ፋኖም ይህን ያህል አቅም መገንባቱ አስፈርቶን ነበር ነበር ስንዋጋም፣ የፋኖ ድፍረትና ስልጠና ከኛ አቅም ጋር የሚመጣጠን ባለመሆኑ በየቀኑ የሰውና የማቴሪያል ኪሳራ እየደረሰ መሳሪያም እየተማረከ ነበር ብለዋል። አክለውም በዚህ መሃል ነፍሳችንን ማትረፋችን እድለኞች ነን ሲሉ ገልጸዋል። ይበእንዲ እንዳለ በራያ ቆቦ ልዩ ስሙ ተሮበር በተባለ አካባቢ በተፈጸመ ደፈጣ ጥቃት ከ15 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በአፋ ባሀ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ባለፉት አምስት ቀናት ለሶስተኛ ሁለተኛ ቀን ዛሬ ሰኔ ለሶስተኛ ቀን ሰኔ 14 2017 ዓ ም ራያ ቆቦ ዞብል ተሮበር ላይ ደፈጣ በመያዝ ከ15 በላይ ያገዛዙ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ራያ ቆቦ ዞብል የመሸገው የአገዛዙ ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ ቀጥሎ በዞብል አምባ ክፍለ ጦር ራያ ሻለቃ ቃኝ በአምስት ቀን ውስጥ ለሶስተኛ ጊዜ ትናንትናና ዛሬ በደፈጣ በርካታ ኃይሉን በመምታት እንዲሰለችና እንዲማረር ብሎም እንዲኮብል ልል እና እንዲጠፋ በማድረግ የብልጽግናን ኃይል ማፍረስ ተችሏል። የትግሉ ምስጢር የገባቸው የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። በመሆኑም በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድን ለመክበብ በርካታ ኃይል የተንቀሳቀሰ ቢሆንም ከእነዚህ መካከል የአማራን ህዝብ ስቃይና ሞት እያየን ከአገዛዙ ጎን አንቆምም በማለት በተስፋ ብርጌድ ስር ወደሚገኙ ፋኖ ኃይል ተቀላቅለዋል። የቀድሞው የደህንነት መስሪያ ቤት ኃላፊ አቶ ጌታቸው አሰፋ የሚገኙበት ስብሰባ ሊካሄድ ነው። የቀድሞው የብሔራዊ መረጃ እና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋ የሚገኙበት ስብሰባ በመጪው ሐምሌ ወር በአሜሪካና አውሮፓ ሊካሄድ እንደሆነ ተሰምተዋል። ስብሰባውን የሚያካሄደው ጽምዶ የተሰኘው በቅርቡ የህወሀትና የኤርትራ የፖለቲካ ኃይሎች የፈጠሩት ጥምረት እንደሆነም ታውቋል። ስብሰባውም በመጪው ሐምሌ ወር በአሜሪካና አውሮፓ የተለያዩ ከተሞች ይካሄዳል ተብሏል። ከዚህ ቀደም በደብረ ጽዮን የሚመራው የህወሀት ቡድንና የኤርትራ ወታደራዊና ፖለቲካዊ መሪዎች፣ የሚዲያ ባለሙያዎች እንዲሁም የዲያስፖራ አባላት የተገኙበት ስብሰባ በኤርትራ ተደርጎ እንደነበር የሚያሳዩ የተለያዩ መረጃዎች መውጣታቸው ይታወሳል። በመጪው ሐምሌ ወር የቀድሞ የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋ ይገኙበታል ተብሎ የሚጠበቀው በአሜሪካና አውሮፓ ከተሞች ይካሄዳል የተባለው ስብሰባ በቅርቡ በኤርትራ ተደርጎ ነበር የተባለው ስብሰባ አካል እንደሆነ ለዞብል ፖስት የደረሰው መረጃ ያሳያል። ስብሰባው በአሜሪካና አውሮፓ የሚኖረውን ዲያስፖራ ተሳታፊ ለማድረግ ያለመ ነውም ተብሏል። ከዚሁ ጋር ተያይዞ በአቶ ጌታቸው ረዳ የሚመራው ከህወት የወጡ የፖለቲካና ወታደራዊ መሪዎች ቡድን ከአብይ አህመድ ጋር መስራት መጀመሩ የሚታወስ ሲሆን ሁኔታው የትግራይ ፖለቲካ በኢሳያስ አፎወርቂና በአብይ አህመድ እጅ መውደቁን ይጠቁሟል ና ኤርትራ መካከል ከቅርብ ጊዜ ወደ የተፈጠረው መቃቃር ብዙ ሀገራዊና ቀጠናዊ ለውጦችን እያስከተለ ሲሆን የህወትን ለሁለት መሰንጠቅ ተከትሎ የተፈጠሩ አንጃዎች ደግሞ የትግራይ ፖለቲካ ለአብይ አህመድ ና ኢሳያስ አፎወርቂ በአፍሪካ ቀንድ ቀጠ ሥልጣናዊ ፖለቲካ የኃይል ሚዛን ፉክክር ምቹ ሜዳ እየሆነ የመጣ ይመስላል። ኤርትራ ከፍተኛ ቁጥር ያለውን ጦሯን በትግራይና በአፋር አቅራቢያ ባሉ አካባቢዎች እያሰፈረች ነው። የብልጽግናው አገዛዝና የኤርትራ መንግስት ከፍተኛ አለመግባባት ውስጥ ከመግባት ባለፈ የጦርነት እንቅስቃሴ ውስጥ ከገቡ ሰነባብተዋል። በዚህም ብልጽግና በጦር መሪዎቹና በባለስልጣናቱ በኩል ከፍተኛ ዘመቻና የቃላት ጦርነት ውስጥ ገብቶ መክረሙ ይታወቃል። እንዲሁም በኢሳያስ አፈወርቅ የሚመራው የኤርትራ መንግስት ከብልጽግና ጋር ወደ ጦርነት መግባቱ አይቀሬ መሆኑን የሚያመላክቱ እርምጃዎችን እየወሰደ ነው። በዚህም የኤርትራ ሰራዊት ሀምሳኛ 72 ሰባ ሁለተኛ ና ስልሳ አምስተኛ ክፍለ ጦር ትናንት ከአስመራ ዙሪያ ተነስቶ ወደ መረብ ና ባድመ የትግራይ ድንበር እየገባ መሆኑ ተነግሯል አምስት መቶ ሀያ አምስተኛ ዘጠና አንደኛ አንድ ብርጌድ ናደው ኮማንዶ ወደ ባዳና አሰብ መስመር እየገባ እንደሆነም ለማወቅ ተችሏል ከዚህም ባለፈ የብልጽግናው አገዛዝ በአፋር በኩል ባሉ የኤርትራ ዋሳኝ ስፍራዎች ከፍተኛ ቁጥር ያለው ሜካናይዝድ ጦሩን አስፍሯል እንዲሁም ህወሓት ከኤርትራው መንግስት ጋር የተሻለ ግንኙነት በመፍጠር ላይ እንደሆነና ስልታዊ አጋርነት መፍጠሩ በስፋት እየተነገረ ነው

እነ አዳነች አበቤ በትምህርት ቤት ጭማሪ ላይ ወላጆች ካልተስማሙ እኛ ውሳኔ እንሰጣለን ብለዋል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ወላጆች ጋር መግባባት ላይ መድረስ ካልተቻለ ባለስልጣን ውሳኔ የሚሰጥ ይሆናል ሲል የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው መዘገቡ ይታወሳል። ጭማሪውን ትሎ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባ አሳስበዋል። ቢሮው በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ቁጥር 194 ህዝባር 2017 በከተማ አስተዳደሩ ካቢኔ ጸደቀ መሆኑን አስታውሶ ደንቡን መሰረት በማድረግ መንግስታዊ ካልሆኑ የትምህርት ተቋማት ጋር ውይይት መደረጉን ገልጿል። ደንቡ ያስቀመጣቸው የክፍያ ዋጋ ጭማሪ ጣሪያዎች መሰረት ትምህርት ቤቶች ወላጆችን በመጥራት ግልጽነት የመፍጠር ስራ መስራት ይጠበቅባቸዋልም ብለዋል። በውይይቱ መሰረትም የክፍያ ጭማሪን በተመለከተ ወላጆችና ትምህርት ቤቶች በጋራ በሀሳቡ ላይ በመወያየትና ና በመመካከር የሚወስኑ መሆኑን ገልጸዋል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራት ቁጥጥር ባለስልጣን የሚቀርብና በባለስልጣን ውሳኔ የሚሰጥ ይሆናል ሲል ትምህርት ቢሮው አሳውቀዋል። ነገር ግን ይህ ይህና አዳነች አቤቤ እንዳሻቸው የሚጫወቱበት የአዲስ አበባ ህዝብ በየአቅጣጫው ክፈል የተባለውን ብቻ እንዲከፍል እያስገደዱት ነው። በትምህርት ዘርፍ የተሰማሩ ባለሀብቶችን 65 በመቶ ጭማሪ ማድረግ ትችላላችሁ ሲሉም በኑሮ ውድነት እየተደቆሰ ባለው ህዝብ ላይ ፈርደዋል። አሜሪካ በኢራን ሶስት የኒውክሌር ተቋማት ላይ የፈጸመችው ጥቃት እያነጋገረ ነው። አሜሪካ በኢራን ሶስት የኒውክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ የመከላከያ ሚኒስትር እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥተዋል። ሚኒስትሩ ዛሬ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት በፈጸመችው ጥቃት አስደናቂና የማይቀለበስ ስኬት ተገኝቷል ብለዋል። በፔንታጎን መግለጫው ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩት ከዋና አዛዣችን ትራምፕ የተቀበልነው ትዕዛዝ ትኩረት ያለው ነበር ኃይለኛና ግልጽ ነበር። የኢራንን የኒክሌር መርሃ ግብርን አውድመናል ብለዋል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት መከላከያ ሚኒስትሩ ለወራትና ለሳምንታት ቦታ መያዝንና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢ ሁለት ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፒት ሄግዝ ቢ ሁለት ቦምብ ጣይ አውሮፕላኖችን ዓለም ሳይሰማ ወደ ኒክሌር ተቋሞቹ ገብቶ መውጣት ችሏል ብለዋል። ሄግዝ እንደተናገሩት አሜሪካ እኩለሌሊት ላይ በኢራን ፎርዶ፣ ናታንዝ እና ኢስፋሃን በሚገኙ ሶስት ሩሲያ የኑክሌር ተቋማት ላይ ያነጣጠረ ጥቃት አደርሳለች። የኢራንን የኑክሌር መርሃ ግብርን አውድመናል። ነገር ግን ኦፕሬሽኑ የኢራን ወታደሮችንና የኢራንን ህዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ሲሉ ሄግዝ አክለዋል። ሄግዝ አክለውም ይህ ተልዕኮ የስርዓት ለውጥ አልነበረም አይደለምም ብለዋል። በፔንታጎን ከመከላከያ ሚኒስትሩ ጋር በመሆን መግለጫ የሰጡት ጄኔራል ዳን ኬይን፣ የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ የመከላከያ ክፍሎች የታቀደና ተግባራዊ የሆነ መሆኑን ተናግረዋል የሌለውም ቢሁለት ቦምብ ጣይ አውሮፕላን አርብ እለት ከአሜሪካ ተነስቶ 18 ሰዓታት ወደ ኢላማው መብረሩን ገልጸዋል። ዘመቻው ኦፕሬሽን ሚድናይት ሀመር ተብሎ እንደተጠራ የተናገሩት ጀኔራሉ በርካታ የማሳሳቻና የማደናገሪያ ስልቶችን መጠቀማቸውን አብራርተዋል። ስለ ኦፕሬሽኑ ዝርዝር ሁኔታ የተናገሩት ጀኔራል ኬን ቦምብ ጣይ አውሮፕላኖቹ ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓስፊክ ውቅያኖስ እንደ ማታለያ መብረራቸውን ገልጸዋል። ኬን ሰባ አምስት ኢላማዎችን በሚገባ አነጣጥረው የሚለዩ መሳሪያዎች አስራ አራት ግዙፍ ኦርዳንስ ፔኔትሬተርስ እንዲሁም ምሽግ ደርማሽ በመባልም የሚታወቁ ቦምቦችን ጨምሮ ጥቅም ላይ መዋላቸውን አስረድተዋል። ከኢራን መከላከያ ምንም አይነት የመከላከል እርምጃ እንዳልገጠማቸው ሲገልጹም ምንም የተተኮሰ ነገር የለም ብለዋል። ኬይን የኢራን ተዋጊዎች በአየር በአየር ክልሉ ላይ አልነበሩም እናም የኢራን የሚሳይል ስርዓቶች አላየንም ብለዋል። ቦምብ ጣይ አውሮፕላኖቹ ወደ አሜሪካ በመመለስ ላይ መሆናቸውንም አክለው ተናግረዋል።